ዘመን መከራ የአምስት ቀንስ ስ ስታስቡ እ በዚህ ሳምንት የደረሰባችሁ የሰራችሁትን ስታስቡ ምን ቁጥር አለ እንደው ያለው አጠቃላይ በዚህ ሳምንት በዓለም ያለው በኢትዮጵያ ለምንቆጥሮ በቁጥር አይገኝ የመከራው ብዛት ማለት ነው። እና የስቅለት ስንላው የዛሬ እንግዲህ በቃ ያንን ለማስታወስ ነው። አዳምና ሔዋን ከወደቁበት ጊዜ እስከ ዛሬዋ እለት እስከ ዛሬዋ እለት ያለው እንግዲህ በመስቀል ላይ ብዙ ነገር ተፈጽሟል። በመስቀሉ ላይ በዘጠኝ ሰዓት ያው ነፍሱን ከሥጋው

እንደገና ደግሞ በመስቀል ላይ ሰባቱ አጽርሃ መስቀል ይባላል። የመስቀል ጩኸቶች ሰባቱ አጽርሃ መስቀል። አጽራ ማለት ጩኸቶች፣ ጩኸቶች ማለት ነው። ጽራ ማለት መግስ ጩኸት፣ ጽራይ ጩኸት ነው። አጽራ ማለት ጩኸቶች ማለት ነው። አጽርሃ መስቀል ማለት በመስቀል ላይ ሆኖ ክርስቶስ የጮኸው የተናገረው ማለት ነው። ያቀድም እንግዲህ በወንጌሉ የሰማ ነው ማለት ነው። አባ ኅድግ ሎሙ እስመ ኢየአምሩ ዘይገብሩ። ወይም ደግሞ ለቋንቋ እስመ ኢየአምሩ ዘይገብሩ የሚሰሩትን በሚሰሩበት ገንዘብ ማለት የሚሰሩትን አያውቁም ይቅር ያለው አንድ ነው። እነዚህ ሶስቱ በሉቃሴያ ሶስት ነው የሚገኙ ሊሆን ትያሉ ጊዜ ውስተ ገነት ዛሬ በገነት ከኔ ጋራ ትኖራለህ። አባ ማሀዝን ነፍሴ ውስተ እኔ አባቶ ነፍሴን በእጅ አደራ እሰጣለሁ።

ው ጨመሩበት ይለ እዚያው ላይ ወይቤት ተፈጸመው፣ ሁሉ ደግሞ ሁሉ ተፈጸማል። ያ ቅድም አምስት ሺህ አምስት መቶ ከእዚያ እፀበለስ ተቆረጡበት ቀን ጀምሮ እስከ ዛሬዋ እለት ያለው የአምስት ሺህ አምስት መቶ ዘመን መከራ ነቢያት የተናገሩት ሁሉ

አሁን እንዳልኳቸው ቁጥራቸው ንዞ መራፍ ቁጥሩ አሁን ይህም በሶስቱ በሉቃስ ሶስቱ በዮሐንስ ያለ እና እንዲህ እንዲህ ያለው እንግዲህ በክርስትናው ጠንክሮ ለመቆየት ሌላው እንኳን ብዙ ቀት እንደ ሊቃውንቱ መደጓጎም ሌላው አይባለም እንዲህ እንዲህ ያሉትን ነገሮች በዚህ ሆና ያለ ውለታውን አሁን እናስታውሱበት ማለት ነው። ቢል እኮ ነው ወይ እግዚአብሔር ለእኛ የከፈል መጅብ ቢል ከጠፋ ለመክፈል በድጋሚ ከጠፋ ችግር ነው። የሂሳብ ማወራረጃ ነው። እና ሂሳባችን የተወራረገበትን ደግሞ ዲያብሎስ እንዲያስከፍለ ኤሮሲቱ ማለት ያስከፍል እና እንግዲህ ሌላው ደግሞ እንደውም የጥሩ ነው ምለው ሚቀለል ቀለል ያሉት አስራ ሶስቱ አባት መስጠር የሚባሉ አለ ግን ለማስተዋሻ ማለት ነው እጂ ሰው ቆጥሮት በመጣፍ ተጽፎን ያልቀበውመቱ ያው ስድስት ሺ ስድስት መቶ ስልሳ ስድስት ግብፋት። ይህን እንግዲህ ምን ሁለት ግብፋት እንዴት እንደሚያደርግ ታውቃላችሁ እንደኛ

በፀሐይ እውነት ያ እልሜ ልቡን ሲቀማ ሰው ሲያሳዝን ሲረገም የኖረ ሰው ከሰው ሳይሆን በፀሐይ በጨለማ አዳም

ሰው በቁስል እንዴት ሆነ? ሌላው ቁስል ይል በዚህ አይነታ ነው። አያችሁ፣ በእሱ ቁስል። አዎ የኛ ቁስል የሚያጠፋ ቁስል እስከዚህ ነው። ና እንግዲህ የዛሬው ቀን በጣም ትልቁ የይቅርታ ቀን ነው። እንግዲህ ትልቁ ሁልጊዜ

ይቅርታ ይቅርታ ነው። ነፍሴን ተቀበል፣ ነፍሴን አደራ ለ የእኛ እሱ ምን ችግር አለበት? ትናንትም ንጉስ፣ ዛሬም ንጉስ፣ ነገም ንጉስ ነው።

ያለው እሱ ነው። እንግዲህ አበቃ፣ የኦሪቱ ሁሉ ነገር አያበቃ። ኦሪት ካመጣ እርግማን ነፃ ወጣ። ወጾረ መርገማ መርገሙን ተሸክሞ ወደ መስቀል ወጣ፣ ወደ በረከት ተለወጠ ነው እና በመ መስቀል ስንል መስቀል እንግዲህ የበረከተ

ዛሬ የተጀመረ መጠላት በነበረው ሃይማኖታችሁ ውይይት ማነው የፈቀደው? ያንን መጽ መሰለኝ። በስመ አብ ይባላል። በስመ አብ ካላልን ሰይጣን ይጫወትባል። ምን አይነት ድ አቻው ማለት ነው። ይህ ለዝክረ ነገር ነው። ለዝግረ ነገር መስጠሯ በስመ አብ ይባላል ግን ለመታሰቢያ። ጨለማ ነበር። አምስት ሺህ አምስት መቶ ምንም ይሁን ይበረከት አልነበረም። የለም አሁን ሰው የለም። ሰርግ የለም፣ ክርስትና የለም። ይህ ያን የጨለማውን ዘመን ለማስታወስ እንዲ ነበረ ነው። እና ምዕመናኑ እንዳትሞኝ እኔ ልጆች አደለም ከእነሱ በፊት እናንተ ታውቁት የለም በአሁን ሌላ